ታዲያ ዛሬ ማሳያችሁ እንደተመሰላችሁ ሰብስክራይብ በማረግ ብቻ ተከፋይ የምትሆኑበት መንገድ ነው። ማሳያችሁና በመጀመሪያ ይህንን የኔ አካውንት ማታቁ ሰዎች ከነበራችሁ ይህን ቤት ሰብስክራይብ አርጉ። ያኛው ከዚህ በፊት የምጠቀምበት አካውንት ስለተዘጋ ነው። አንድ ቀን ሆነኛል ይህን አካውንት ከከፈትኩት እና ሰብስክራይብ አድርጋችሁ በወር በጣም ትንሽ ብር ነው፣ ግን ይሄ ለታክሲ የሚሆን ብር ታገኙበታላችሁ ብዬ አስቤ ነው እና የታክሲ መውጪ ያው እናቋልን በጣም ሀይ እንደሆነ ና ብዙ ጊዜ። ስለዚህ የታክሲ ወጪያችሁን ሴቭ የምታደርጉበት ሰብስክራይብ በማድረግ ብቻ የሚከፍሉ ካምፓኒዎች አሉ፣ ግለሰቦች አሉ፣ እንደዚሁም የተለያዩ ድርጅቶች አሉ። ግን ከነዚ ውስጥ አሪፍ ክፍያ ያላችሁ የምላቸውን እና ሰብስክራይብ ስላደረጋችሁ ምንም ነገር የምትጎዱ ስለሌለ ከእናንተ ላይ የሚቀንስ ነገር ስለሌለ ብቻ ሰብስክራይብ ታደርጓቸው እና እነዛን አካውንቶች ከዛ አካውንት ታስገባላችሁ አይዲያችሁን ታስገባላችሁ። ያላችሁበት ሀገር ታስገባላችሁ። እነሱ ሂደቱን አሳያችኋለሁ። እና እነዚን ሁሉ ነገር ካደረጋችሁ በኋላ የፔመንት መንገዱንም ትመርጣላችሁ። ኖር አሁን እኔ ብዙ ጊዜ እንደዚህ ስለምሰራ አድቨርታይዚንግ ቡስት እንዲያደረጉልኝም ለእነሱ ስለማደረግላቸው ኖርማል የክፍያ ሁኔታው ይጨምራል ማለት ነው። አሁን እናንተ እንድትጠቀሙ ነው እያረኩ ያለሁት ግን ጥቀስ እያላችሁ አንድ ዓመት ሁለት ዓመት ሲሆናችሁ ክላይንት እዛው ስራ የማግኘት እድል ይኖራችኋል። እንደዚህ እና ሰብስክራይብ በማድረግ ብቻ የምታገኙበት መንገድ አሳያችኋለሁ። በጣም አሪፍ ነው። እኔ አላውቅም። አሁን ዝም ብዬ እኔ መንዝሊ እና ዴይሊ የምሰራቸውን ብሮች ካብሽ ላይ አስቀምጥላችኋለሁ። እዚህ ጋር መናገሩ ጥቅም የለውም። ከተመቸኝ አስቀምጥላችሁ ወይ መናገር ካልፈልኩ ምናምን እተዋለሁ ግን በቃ በጣም ሜክ የሚደረግበት ነው እና ይሄ ምንም የሚጎዳ ነገር የለም። አሁን ቲክቶክ ላይ ፎሎ እናደርጋለን ሰው የተመቻነ ነገር ዩቲብ ላይም ፎሎ ሰብስክራይብ እናደርጋለን። ስለዚህ ምንም ከኪሳችን የምናወጠው መንገድ የምናወጠው ካሽ የለም። አንዴ ብቻ ለሁለት ደቂቃ ለ ለሶስት ደቂቃ በሶስት ብር ሜጋባይት ገብተን እነዛን አካውንቶች ሰብስክራይብ አድርገን አካውንታችን ሳይን አድርገንላችሁ በወጣን አሪፍ ነው። እንዲሁም ደግሞ በተጨማሪ ይህኛው ከዚህኛው ቪዲዮ በኋላ ጊዜ ከበቃን ቪዲዮ በማየት ደግሞ ሜክ የምታደረጉበትን የገንዘብ ሁኔታ ያሳያቸዋሉ። እነዛ ቪዲዮ በማየት በጣም ጊዜ ይፈልጋል። ስራ ላይ ሆናችሁ ፕሌይ ብላችሁ መሄድ ትችላላችሁ። እሱ ደግሞ አሪፉ ደግሞ ከዚህኛው ሰብስክራይብ ከምታደረጉት ብሩ በጣም ሞር አሪፍ ነው እና ያ ቪዲዮ በማየት የሚከፈል አለ። ግን እሱ እድሜ ይገድባል። ጾታም አንዳንድ ቪዲዮዎች አሉ ጾቶች የሚገድቡ ፕሌየር ናቸው። ኖርማሊ እናንተ የምትመርጡ ካታጎሪ ነው የሚሆነው እና ምን አይነት ቪዲዮ ነው የምታዩት የሚለው እናንተ ትመርጣላችሁ። ሰው ለምሳሌ ቀረቅ እናንተ ማይንድ ውስጥ ምን እንደመጣላችሁ፣ ምን አይነት ቪዲዮ ለማየት እንደፈለጋችሁ። ብቻ ግን እነዛን ቪዲዮዎች አፕሎድ እያደረጋችሁ ማየት ነው። ከዛ ደግሞ ኖርማል በቃ ሼር ታደርጋላችሁ። በቃ እነዛን መንገዶች ብቻ በመጠቀም ብቻ ሜክ ማድረግ ትችላላችሁ እና የታክሲያችሁን ወጪ እነዚህን ሁለት ስሮች በተለይ ከሰራችሁ የታክሲያችሁን ወጪ ኖርማል ደግሞ ምሳችሁ ምሳችሁን ትበላላችሁ፣ በቃ ሁለቱን ነገር ይሸፍናል። ሌላ እራት ምናምን ለነዛ የሚተርፍ ነገር ያለው አይመስለኝም። ግን በቃ እነዚህ ነገሮች ምን ታረጉባችሁ አላችሁ። ወደ ቪዲዮቹ እንሂድ። ወደ ቪዲዮቹ ስንሄድ ግን አጠቃላይ ይህን ቤት ድጋሚ ምነግራችሁ የኔን አካውንት ሰብስክራይብ ማድረግ እንዳድረሱ። አሁን ወደ ቪዲዮ ይሰራል ይታያችኋል። ይሄ ነው ቪዲዮ። እሺ፣ ምንድን ነው እንደዚህ አብለህ የምታይኝ አባት የለም። እንደዚህ ወጥተህ ስራህን ስራ። የኔን ቤት አካውንት ሰብስክራይብ አድርገና ወጥተህ ስራ ስራ። እንዴ፣ በቃ ምንም ጭራሽ የሚባል ነገር የለም። የኔን አካውንት ሰብስክራይብ አድርግ። አቴ ምሪ እኮ ነው እንዲ ሰብስክራይብ አድርጉ፣ ብር ሊከፈሉ ይፈልግላል። ቪዲዮ አይተ ደፋህ አንተ፣ አረ የኔን የኔን አካውንት ሰብስክራይብ ማድረግ እንዳትረሱ። አይ የምር እንደዚህ ያልኳችሁ ማለት ነው ግን እንደዚህ አጭበርባሪ ስላሉ እንደዚህ አልኳችሁ። ግን ወደ ዋናው ቪዲዮ ስንገባ ያለ ማን የለም እኮ ነው የምልሽ። ሰብስክራይብ አድርጉ፣ ይመቻችሁ። ቪዲዮዎቼ ከተመቻችሁ ኮሜት ኮሜንት መጻፍ እንዳረሱ እንዳረዙ፣ ወዳችኋለሁ።